ዘመኖምን በላ ህይወቷን በላ፣ አልባለቦታ አሳለፍክ፣ እድሜዋን በላ አንከራታታት፣ የራስህ የግል ያረካት ለብዙ ዓመት ሮሬባታሉ ይላል። እያሰቃየኋት ነው፣ ደም ስጋዋን እየበላሁ ነው፣ ደሟን እየጠጣሁ ነኝ ይላል። አውሬ ነኝ ይላል። ከዚች ልጅ ላይ ይህ መንፈሱ ሲመታ ከአስራ ስድስት ሰዎች ላይ መንፈሱ ይመታል። በረከታቸውን ይለቃል። አንድ ሰው

ልጤን ነው። ምን ይሻላል? እንዴት አድርጌ ልሂድ? አልሄድም፣ እኔ አልሄድም። ቆይ ለመሆኑ እዚህ መጥቼ ሰዓት ልመልሳት ነበር ግን፣ ዳፍራ ገባች እኮ ልጇን ልታስመልጥ ነው

አመት ትላላችሁ፣ ልጅቷ ትባርካለች፣ አጋልጋይ ትሆናለች። ቸርች ከገባች ወዲህ ቤት ውስጥ አናት ነው የምትረግጣው። ትንሿ እስኪ ቤት የመጣ ሁሉ የጠላትን አናት ይረግጣል። ትንሿ ነች አባትዮ ጫት ይቅማል። አባዬ ቸርች ሂድ ትልና ጋና እናቷ ደሞ እየረገጠችው ቦታ ጋና ከእንደገና ይለመልማል። ምን ትላለህ? እኔ ለዛ ነው ተቀበልኩት። አረ በእናትህ ዛሬ በበር አረ ትችላለ ወይ አስለቀቅኮ? ገና ለአንተ ቤት ኮ ምስጋና ታመጣለች። አታጠብትሆ እግዚአብሔር ከብር ሆን መንገዷን ከፈትክ መን የብዙ ሰዎች መንገድ ዛሬ ይከፈታል። የቶች በር ይከፈታል። የአንተ በር ይከፈታል። አን ሰው ተለቀቀ። መልሴ ኃይለኛ የሆንኩ መተት ኃይለኛ የሆንኩ መተት ማለት ጉራጌ ሀገር ተሰርቼ አምዱ ነኝ። ሊንገርክ አምዱ አምዱ በጫ አስደግምኳት። እሺ እና ትከሻዋ ላይ ያለው ሆዶ ውስጥ እባብ ተቀምጧል። እሺ በቃ ሆዴ ላይ ምንድን ነው የሚሄደው ትላለች። እሺ በቃ ይሻላል። ልጆቿን አለቅም በናት ዛሬ

ወደ ጥልቅ ሲሆን ወደ ጥልቅ ሲሆን ወረድ የእግዚአብሔር አንድ ሰው ጠላት ተገለበጠ በል። ማርት ፈረሰ በለው። የኔ በረከት ተለቀቀ በለው። አንድ ሰው አሜን ይለኛል ወይ አጠብቱ ለጌታ ክብር ሆነለት አስነሷት እስቲ እማ እንዴት ነሽ ቁም አይዘሽ ሰላም ነሽ ሰላም እንዴት ነሽ ጌታ ኢየሱስ ፈወሱሻል አሜን ደስ አለሽ እዚህ ቤት መተሳካለሽ እንዴ አላቅ ዛሬ እዚህ እግዚአብሔር አምላክ አጋንንቱን ካንቺ ገለበጠ አሜን አሜን ልጅሽን ለመግደት ትሞክራለሽ እንዴ አረን ያልሞከረ ማታ ማታ ላንቄ ልገላሉት ይላል። ለልጅቷ ዛሬ ሶስት ቀን ጀምራ አፍኖኛል፣ ሊገለኝ ነው ትላለች። ነው እንደ ኦኬ አንቺ መርዚ ልጠጭ ቤት ምን አዘጋጀሽ? እኔ በቃ ራስን ለማጥፋት ብሏስ ይለሻል። አ ነው አይደለ መንፈሱ ምንድነው? ዛሬ ባትመጣ አለ ልጇንና እሷን አፍኜ ገላሉ ይላል። ዛሬ በረከታው ተለቀቀ። በረከቷ ተለቀቀ። ውጭ ገር ትሄዳለች በሮ ይለቀቃል። እኔን ታውቂያለሽማ እኔ አላውቅም። እንቺ አታውቅም? አዎ ጫማ ጋር ጫማ ምን ጫማ ምን እንደምታደርግ እንቺ አዎ። በፊት ስታልፎ አንተን በአይን አይካሉ እንቺ እንደዚህ መጥቼ አላውቅም። ወደዛ ጎድኖ ታዲያ ልስትሮ ስራ ነበር። አንቺ እኔን ታውቂያለሽ? በአይን ዝም ብዬ ስታልፍ በመኪና ምናምን ስትሄድ ነው ምናምን አንድ ጊዜ አይቻለሁ። እኔን ታውቂያለሽ እንቺ በአይን እንደዚህ አንድ ቀን አይቻለሁ። ከዛው ወዲያ አይቼ አላውቅም። ጫማ ነው መሰረኝ። አዎ ጫማ ምንድን የምታደርገኝ ልስትሮ ነበር መሰራው። ትች ያለው እሱ ነው። ልስትሮ እየሰራሽ ነበር? የት ነው መቼ ነው የምትሰሪ? ከመቼ ዘመን ጀምረሽ? በቃ ዛሬ ሶስት አመት ሆኗል። ልጄ በጣም ታማ ታውቋ፣ ቆምኩ እግዚአብሔር አምላክ አንቺንም ልጅሽንም ትዳርሽን ታድጓል። ባለቤት ጫት ልጅ አት ይበላል ይበላል። እሱ መንፈሱ እየተናገረ ነበር። ኢየሱስ ክርስቶስ ጌታ ነው። እሱ ብቻ አይደለሽም። ከቤተሰቦቻችን ብዙ ሰውን ገሎ ጨርሷል። መንፈሱ ጨርሷል። አዎ እኔ አንቺን አላውቅም። ብዙ ሰዎችን ገሎ ጨርሷል። ዛሬ አንቺንም ልገል ነው። እግዚአብሔር አምላክ ይህን መንፈስ አዋርደዋል፣ አዋርደዋል። የብዙ ሰዎች ጭንቀት ዛሬ ይራገፋል። አሜን። እግዚአብሔር ዛሬ ጭንቀትሽን ካንቺ ላይ አስለቀቀ። መርገም ተሰብረ። የሞተ ነገር አያገኝሽም። አሜን። አንቺ ከዚህ በኋላ ከጫማ ጋር የምትታገይም ከሁኔታ ጋር የምትታገይም፣ ህይወትሽ ሁሉ ያማረ አይደለም ከዚህ በኋላ ግን እግዚአብሔር አምላክ ያማረ ህይወት ይሰጥሻል። አሜን። ያማረ በረከት ይለቀቃል። አሜን። ልጅዋን ወደዚህ አምጧት። እዚህ ያለች ልጅዋ፣ አይዞሽ፣ ደህና ነሽ። ወድሻለሁ እንጂ ንቆንጆ ማን ነው? ስሜሽ ስሚሽ ማን ነው? ማሚዬ እወድሻለሁ። እሺ፣ እኔ አንቺ ታላቅ ዘማሪ ትሆኛለሽ። በኢየሱስ ደም እንድትሸፈን አረኩት። አንቆ ሊገላት የመጣ ዛሬ ታነቀ። ለዘለለም በእግዚአብሔር ቤት እንድትኖር ቀባዋት። ታሪኳ ይቀየር በኢየሱስ ስም። እማ እንቺ ውጭ አገር ትወጫለሽ በረከትሽ ይለቀቃል። ለብሶች ማፍቴ ትሆኛለሽ። አሜን። አሊባ ላይ አለባለ ቦታ አታልፍም። አሜን። አፍሽ ክፈቺ። ከዚህ በኋላ ማትፈልግውን ነገር ባፍሽ አትከችም። አሜን። ታምር ይሆናል። እግዚአብሔር ከአንቺ ጋር ነው። ዋጭ እሱን ወጥሽ መስገድ ምን ነው

ስዩም ያሰራውን ድግምት ወራሱ አዙር ያለው አረ በጌታ በኢየሱስ በአንቺ ላይ የተሰራ መተት ወራሱ ሄዷል። መተተኛው ታስሯል። መተተኛው ታሰረ። መተተኛው ታስሯል ነው። አጂሱ በርባዳይ ናዙራት ፈልጋለሁ ከባለቤቷ ጋር እንዳትቀመጥ

ውጭ ሀገር ልትሄጅ ልትሄጅ ፈልገሽ ነው። በፊት ጀምሬ ነበር፣ ሁሉ ነገር ጀምሬ የጠበቅኩ ነበረ። አሁን ደግሞ ተውኩ። ጀምሬ ተሳክቶልሻል። ለጌታ ክብር